በከዛ ቤቷ ፍቅረኛውን ይዞባት የመጣው ናርዲና በረከት ምን ላይ ደርሰዋል? የኔ ምስኪን ሰው የለችም ሞታለች ማለት ነው። ከድርመው ሌላ አምጥተዋል ማለት ነው። ሄለንና ጌዲስ ምን ላይ ደርሰዋል? ሄለን እንግዲህ ተፋታለች ማለት ነው። ምክንያቱም መፈታትም ልጅ መውለድም አልችልም እያለች ነበር። ከሱ ነበረ አለመውለድ እያለች ነበር ማለት ነው። ግን እየተመካከሩ ሁለት ሰራተኛ አምጥታ ነበረ ናርዲ ማለት ነው፣ በሶሲ ምትክ ሶሲ ማናገውን ተከትላ ሄዳለች ማለት ነው። አገር ቤት ብትሄደች ቀርታለች ማለት ነው። እንግዲህ ሶሲንም ቀረች በዛው፣ ሌላ ሰራተኛ አምጥተው ነበር፣ እሷም አልተስማማቻትም። ሰላም ጤና ይስጥልኝ፣ ወደ ቤት ሰዎች። ዛሬ ደግሞ በገዛ ቤቷ ክፍል ሰማንያ አምስትን እንጀመጥቻለሁ ማለት ነው። ያነ በረከት ጉዳይ ማለት ነው። ናርዲና በረከት አንድ ላይ ሆኖ ታርቀው ነበር ማለት ነው። ከስንት መከራ ከስንት ጊዜ በኋላ ማለት ነው። ያም ያም አልፎ አሁን ላይ ያሉበት ሁኔታ በጣም ደስ የሚል ነበር። ግን ሞቅ የምታደርገው ይህን ድርማስ ሶሲ ነበረች። አሁን ላይ ግን ሶሲ ያለች ማለት ነው። አገር ቤት ሄደ አዛው ቀርታለች ማለት ነው። እንትናም ደግሞ አናጋውም ደግሞ እየጠበቃት ነበረ ሄለንና ጌዲም አንድ ላይ ትዳር መስርተው ነበር ማለት ነው። ስንሰት ምትባል ልጅም አምጥታ ነበር ማለት ነው። ናርዲ ግን እሳ እነዚህኞችም ደግሞ መውለድ እምቢ ያለን ከጌዲዋን ነው እያለች ነበር ሄለን ማለት ነው። አይ አደለም ከእኔ ነው እያለችም ነበር ማለት ነው። አሁን ግን መሄድ አለብኝ ብይ ብላ ተነስታ ጓዟን ይዛ ተነስታ ነበር ማለት ነው። ከጌዲዮን እናት ጋር በጣም ተወዳት ነበር። አሁን ግን ጠላቻት ማለት ነው። የጌዲዮን እናት ለምን እንደሆነ ባላቅም፣ የጠላቻት ምክንያቱ እንደዚህ አልነበረችም። አሁን ላይ ግን ጠልታታለች ማለት ነው። በፊት ላይ በጣም ተወዳት ነበረ። በጣም ብዙ ነገር በቃ ነጌዲ ያላት ነገር ሁሉ ደስ ይል ነበር ማለት ነው። አሁን ላይ ግን ጌዲዮን ደግሞ አለቅሽም፣ እንደዚህ ከሆነ አለቅሽም ብሏታል ማለት ነው። ምክንያቱም ሕይወቴን ምስቅልቅል ላርገሽ ልቤን ሰብረሽ የት ነው ብሎ እያላት ነበር ማለት ነው። የጌዴ የምና ደግሞ ተዋትድ እንደዚች አይነት እኮ አትጠቅምም እያለች ነበር ማለት ነው እላችኋለውኝ እና በረከትና ናርዲም ደግሞ አንድ ሰራተኛ አምጥተው ነበር ማለት ነው። ለማስቀናት እሷ እያስቀኑ ነበር ማለት ነው። ውድ ቤተሰቦች እሷ እንድትቀና እያደረጉ ነበር ማለት ነው። ግን እሷ አልተሳካም ማለት ነው። እሷም እንድትቀና ቢደረግ ምክንያቱም ናርዲ ትቀናለች አትቀናም የሚለውን ያሉ ነበር። ግን ዛሬ ላይ አንቺ አዘግ እንዳትሉኝ፣ ዛሬ ላይ ግን ያው በረከትና ጌዲዮን ተመካክረው ነው እንደዛ ያደረጉት። እንደገና ደግሞ ናርዲ እና ደግሞ ሄለን አንድ ላይ ይመካከራሉ ማለት ነው። እየተመካከሩ ነው የሚያጠፉት። ማንነው ጥፋታቸውን ያሚያም አልፎ፣ ግን አሁን ላይ ያሉበት ደረጃ በጣም የሚገርምና በጣም እንትን የሚል ነበረ ማለት ነው። አሁን ሁለቱ ብቻቸውን እየኖሩ ይገኛሉ ማለት ነው። ሰራተኛ አዲስ አምጥተዋል ማለት ነው። ከዚህ በፊት ስስት የተሰርቃ ስርስት የተሰረቀ ብለው አለም ዘጠናት እንዴት ማን የሰረቃት ብለው እሪ እያሉ ነበር። ስስት የጠፋችብን እያሉ ማለት ነው። ሁላቸውም ብቻ ተሰብስበው የትዳ ነው ምኑና ነው የጠፋችው እያሉ ነበር ማለት ነው። ውድ ቤተሰቦቼ ስስትም ያለች አሁን እንደገናም ደግሞ ጊዲዮን የጊዲዮን እናት ናርዲን አትፈልግም ማለች። ሄለንን አትፈልጋትም ማለት ነው። ከዚህ በኋላ ማንንም አልፈልግም አጠገቤ እንዳደርስ ከዚህ በኋላ ብላለች ማለት ነው። እናሁን ያለችበት ሁኔታ በጣም የሚያሳስብ ነው ማለት ነው። እሷ ብቻዋን ያለችው ማለት ነው። ምክንያቱም አብረው አንድ ላይ በሚሆኑ ሰዓት ደስ በሚል ሁኔታ ጊዜያቸውን ያሳልፉ ነበር። ኦኬ ብቻቸውን ናቸው ማለት ነው፣ ጌዲዮንና የጌዲዮን እናትና እንግዲህ ሰራተኛ ማሊ ዝማኔ ናርዲ እያለች እየነገርቻት ነበር ማለት ነው። ናርዲም ልጠይቅ ሄዳ ነበር ቤተሰብ ሁና፣ ግን አሁን ላይ በጣም ብቸኛ ሆናለች ማለት ነው። ሰው የለም እንደ በፊቱ ሞቅ ያለም ባይሆንም ማለት ነው። የእኔ ሶሲ ሶሲ ነበረች ሞቅ ደመቅ አድርጋ ቤቱን የያዘችላቸው ማለት ነው። አሁን ላይ ግን ብቻዋን ሆናለች። ችላቸኋለሁ ውድ ቤተሰቦቼ ናርዶስ ብቻዋን ያለችው ማለት ነው። በፊት ላይ ደስ በሚል ሁኔታ ናርዲና ሶሲ እየተመካከሩ ነበር አንድ ነገር እንትን ሲሰሩ፣ አሁን ላይ ግን ብቻቸውን ሁለቱ ብቻ ሆነዋል ማለት ነው። በረከትና ናርዶስ ናቸው ቤት ውስጥ ያሉት። እንደዛም ሆኖ ግን ደስ የሚል ሁኔታ ደስ የሚል ጊዜ እያሳለፉ ነበር የሚገኙት ውድ ቤተሰቦቼ፣ ናርዲ እንዲሁም በረከት ደስ የሚሉ ናቸው ማለት ነው። ግን እሳ ሰው ስዬ አናጋው በቃ አባሮ አትቀረ ማለት አናጋው ተብዬ ግለሰብ ማለት ነው እና ደስ የሚል ጊዜ ነበር እያሳለፉ የነበረው። አሁን ላይ ግን ምን ላይ እንደሆነ ሶሲ አናቅም። በዛው እንደቀረች ሂዳ እንደቀሬ ነው የምናውቀው ማለት ነው። ሶስና ሶስና እንግዲህ ብዙ ነገሮችን ተምረናል ከሶስና። በጣም መልካም ሰራተኛ ነበረች። አሁን ላይ ግን የለችም ማለት ነው። ሶሲ የለችም። እነን አርዴ ናቸው ያሉት። ያም ያም ሆኖ ያም ሶሲ ምንድን ነው የምታረገው? በጣም መስኬ ልጅ ነች ማለት ነው። አስተዋይ ልጅ ነች። ያም ሆኖ ለናርዴ እና ለበረከት የእነሱን ትዳር ለመመለስ ደፋ ቀና ብላ ብዙ ነገሮችን እንትን ብላለች ማለት ነው። መስዋዕት እንከፍላለን ማለት ነው ለነናርዴ የእነ ናርዴ መስዋዕትነት የከፈለችላቸው በጣም ከባድ ነው። እንደዚህ አይነት መቸም አይገኝም ማለት ነው። ውድ ቤተሰቦች ለናርዴና ለበረከት የተከፈለው ዋጋ በሰራተኛቸው ማለት ነው። ይሄ መችም እንደማይገኝ ታውቃላችሁ ሁላችሁም ማለት ነው። ደስ የሚል ጊዜ ነበረ። አሁን ግን ብቻቸውን ያሉት ማለት ነው፣ ናርዴና በረከት እንዲሁም ደግሞ ጌዲና እናቱ ሄላል በሁለት ብሏ እና ሴቱ ፍታት አለችው። ውዶቼ ማለት ነው እሱም ሊፈታ